እነዚህን ሶስት የሞተር ቤልቶች መለየት የሚችለው በጣም ልምድ ያለው ሾፌር ብቻ ነው። እዚህ በምስሉ ላይ የምትመለከቱት ቤልት አብዛኛውን ጊዜ ሰዎች ሜን ቤልት ነው ብለው ያስባሉ። ነገር ግን ይህ ሰርፔንታይል ቤልት ተብሎ ይጠራል። እናም አልተርኔተርንና ኤሲ ኮምፕሬሰርን ያንቀሳቅሳል። እንዲሁም ባትሪው እንዲሞላና ካቢኑ በተሻለ ሁኔታ እንዲቀዘቀዝ ያግዛል። ሌላው ዋተር ፓምፕ ቤልት የሚባለው ነው። ይህ ቤልት ስራው ኩላንት የተባለውን ክፍል በትክክል እንዲሽከረከር እንዲሁም ሞተሩ ከፍተኛ ሙቀት እንዳያገኘው ይረዳዋል። እና ደግሞ ይህ ቤልት 750 ማይል ወይም ከሺ ኪሎ ሜትር ዙር በኋላ የኩሊንግ ሲስተም ላይ ችግር ስለሚያመጣ መቀየሩ ይመከራል። እና በመጨረሻ የምናየው ደግሞ ታይሚንግ ቤልት ነው። የዚህ ቤልት ዋነኛ ስራ የሞተሩን ቫልቮች ሲከፈቱና ሲዘጉ በመቆጣጠር ሞተሩ በትክክል እንዲሰራ ያደርገዋል። ነገር ግን ታይሚንግ ቤልት ፌል ካደረገ የሞተር መቆራረጥ ከዛም አልፎ ሙሉ በሙሉ ሞተሩ ሊጎዳ ይችላል። በመጨረሻም የታይሚንግ ቤልት ከ56000 ማይል እስከ 75000 ማይል ዙር መካከል ባለው በአዲስ መቀየር ተገቢ ነው። ይህም ቪዲዮ አዘጋጀላችሁ ዋልታች ፒስ ሲሆን ከስጋትና ከስርቆት የሚገላግላል ያላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።